በዚህኛው ከለርም ራሱን ችሎ ያምራል። የተለየ ውበት አለው፣ ግን ለከለር ምርጫ ነው። ሻርቆ የምንለው አይነት ስራም ስለሆነ ምትት ብለው ከለሩም ውጥት ብሏል። የደረጃ ልብሶችም አንዳንድ ልብሶች በጣም ውበት ያላቸው አሉ። በጣም ነው የሚያማምሩ። ይህ ደግሞ አንዱ ነው። አሁን ይሄ ልብስ ቀለል ያለ ይመስላል፣ ግን ሸማኔም እጀዝ ያደርጋል ፈርጥ የሚባለው አይነት ልብስ ነው። መጠነኛ የሆነች ጥለት ነች። ያው መጠነኛ ጥለት ለምትፈልጉ ከስተመሮቻችን የሚሆናችሁ ቆንጆ የሆነ ልብስ ነው። መተናል ወደ ቤተሰቦቻችን እንደምንሰነበታችሁ። ለቻናል አዲስ ከሆናችሁ የባህል አልባሳትን በሰፊው የምታገኙበት ቻናል ነው፣ ሰብስክራይብ አድርጉ። የዛሬ ቆይታችን ደግሞ እናንተን ይመጥናሉ ያልናቸውን የባህል አልባሳት አዘጋጅ ተገናኝተናል። አብራችሁን ቆዩ። ሰላም ውዴ ሰብለ ጥበብ ቤተሰቦች እንደምንሰንበታችሁ። ዛሬ ደግሞ እንደተለመደው በአይነቱ ለየት ለየት ያሉ ቆንጆ ቆንጆ የሆኑትን አልባሳት ይዘንላችሁ መጥተናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በመጀመሪያ እንግዲህ ይህን የመሰለ ቆንጆ የሆነ ዛሬም እንግዲህ ለትልልቅ ፕሮግራም ላላቸው ለሙሽራናት የሚሆኑ ቆንጆ ቆንጆ የሆኑ ልብሶችን ነው ይዘንላቸው የመጣ ነው። ይሄ ልብስ እንግዲህ እንደምታዩት በጣም የሚያምር ቆንጆ የሆነ ልብስ ነው። በጣም ያምራል። በጣም የሚያምር ይሄ በሸማኔ ስራ ደግሞ ፈርጥ የሚባል አይነት ልብስ ነው። ለስለስ ያለ ሌመን ከለር ነው፣ በሻይን ተቀላቅሎ የሚረብሽ ነገር የለውም። ቆንጆ የሆነ ልብስ ነው። የልብሱ ዲዛይን ራሱ አንድ ልብስ ላይ ሁለት ዲዛይን ነው ያለው። በጣም ያምራል። እነዚህ ነገሮቹ ዝግዛግ የሚመስሉት ነገር ደግሞ አራቱ ማርብ ላይ ሲዞሩ ሲገጣጠም ቆንጆ የሆነ ግሬስ ይኖረዋል ማለት ነው። ነጠላው ደግሞ እንደዚህ በደንብ በቆንጆ ሁኔታ ሰፋ ብሎ ሙሉ ለሙሉ ዲዛይኑ በቆንጆ ሁኔታ ወጥቶለታል ማለት ነው። ይሄኛው ልብስ ሌላ አንድ ከለር አለው። ይሄኛው ደግሞ ቆንጆ ያረበሸ ያልጮህ ዝም ያለ ቀይ መደቡ በስምንት ቁጥር እና በሻይን ተቀላቅሎ ነው ያለው። ግን ቀይ ልብስ ለሚወዱ ከስተመሮቻችን የሚሆን የከለር ምርጫ ነው። በዚኛው ከለርም ያምራል፣ በዚኛው ከለርም ራሱን ችሎ ያምራል። የተለየ ውበት አለው። ግን ለከለር ምርጫ ነው በወደዱት ከለር በመረጡት ከለር ቆንጆ አድርገን ሰርተንላቸው በሀያ ስምንት ሺህ ብር ብቻ ጥንቅቅ አድርገን ሰርተን ባላችሁበት እናደርሳለን። በቀጣይ ደግሞ የሚያምር ቆንጆ የሆነ ከለር፣ ብራውን ከለር የብዙ ሰው ምርጫ እየሆነ መጥቷል አሁን ላይ ተወዳጅ። አዎ፣ ጠቆር ያለው። ይህ ደግሞ የከለር ኮምቢኔሽኑ ያምራል። መደቡ ቢጫ ሆኖ በሻይን ተቀላቅሎ ነው ያለው። ከላይ ዲዛይኖቹ ደግሞ በቸኮሌት ከለር በምንለው በብራውን ክር ነው የተሰራው። ሻይንም አለው ያምራል ዲዛይኑ። በጣም የሚያምር ቆንጆ የሆነ ልብስ ነው። የጥለት መጠኑ ደግሞ ሰፋ ካለም ጠበብ ካለም የማይመደብ መካከለኛ የሆነ መካከለኛ የሆነ ጥለት ያለው ቆንጆ የሆነ ልብስ ነው። በጣም ያምራል። ይህን ለምትፈልጉት አይነት ፕሮግራም ይሆናቸዋል። ነጠላው ደግሞ እንደዚህ በሚያምር ሁኔታ ሰፋ ብሎ ቆንጆ ሆኖ ወጦለታል ማለት ነው። የሚያምር ቆንጆ የሆነ ልብስ ነው። ይሄ ልብስ እንግዲህ ለግሩፕም የሚሆናችሁ ቆንጆ የሆነ የከለር ምርጫ ነው። በምትፈልጉት አይነት አሰራር ከወገብ በላይ ቆንጆ አድርገን ሰርተንላችሁ በአስራ ስምንት ሺህ ብር ብቻ ጥንቅቅ አድርገን ሰርተን ባላችሁበት እናደርሳለን። በቀጣይ ደግሞ መጠን ያለችና ቆንጆ የሆነች ጥበብ እየቀላቀልን ከሳፊም ጠበብ ካለም የሁሉን ሰው አይነት ምርጫ እንድና ለማካተት እንግዲህ እየቀላቀልን እናሳያቸው ብለን ነው። ቆንጆ የሆነች ልብስ ነች። በጣም ነው የምታምረው። ታምራለች፣ ጠበብ ብላ ግን በጣም ግሬስ ያላት ቆንጆ የሆነች ልብስ ናት። መደቧ መቶ ቁጥር የምንለው ግሪን በሻይን ተቀላቅሎ ነው። ብዙ ከለር አሏቸው ተፈራርቆ የገባ የተለያየ ከለር አሏቸው። ፍላወሮቹም ያምራሉ። ዲዛይኖቹ በከለርም ተፈራርቀው መግባታቸውም ቆንጆ የሆነ ልብስ ነው። ሻርቆ የምንለው አይነት ስራም ስለሆነ ምትት ብሎ ከለሩም ውጥት ብሏል። በጣም ያምራል። ቆንጆ የሆነ ልብስ ነው። አርቦ አራት አርብ ነው። የመነን ጥራት ምንም ጥያቄ የሌለው ሁለት አይን መነን ነው። በጣም ያምራል። ያው የመነን ጥራት ሀሳብ እንዳይገባችሁ። ግን በመሀል አንዳንዴ አዲስ ለሚገቡ ከስተምሮቻችን እናሳውቃችኋለን ማለት ነው። ቆንጆ የሆነ ልብስ ነው። ነጠላውም እንደዚህ ሰፋ ባለ ሁኔታ ቆንጆ ሆኖ ወጥቶለታል። ይህ ልብስ እንግዲህ ከወገብ በላይ በሌላችሁ አይነት አሰራር ቆንጆ አድርገን ሰርተን ላችሁ በ15 ሺህ ብር ብቻ ጥንቅቅ አድርገን ሰርተን ባላችሁበት እናደርሳለን። በቀጣይ እችኛዋ ልብስ እናገኛለን። እችኛዋ ልብስ ደግሞ መደቧ ሰባ አራት የምንለው ቆንጆ የሆነ ከለር ነው። ይሄ ከለር ተወዳጅ የሆነ ከለር ነው። ሁለቱም የራሳቸው የሆነ እንትን አላቸው፣ ውበት አላቸው። ፒች ከለሩን በራሱ ውበት አለው። ይሄ መደቡም ሰባ አራት የምንለውም በራሱ የተለየ ውበት አለው። ከሻይን ጋር ተቀላቅሎ ነው ከላይ ደግሞ በፒች ከለር ዲዛይኖቹ በአበባ መልኩ ጣል ጣል ብለውበታል። በጣም ያምራል። በዳርና ዳር የበሬ ሽንጦ ራሱ በመደቡ መዘጋቱ ራሱ ልብሱን ያዝ ነገር አድርጎታል። ቆንጆ የሆነ ልብስ ነው፣ በጣም ያምራል። ለምትፈልጉት አይነት ፕሮግራም ይህም ይሆናችኋል። ለግሩፕም ለማስም መልበስ ለምትፈልጉ ከስተምሮቻችን እንደዚህ ወጣ ያሉ ከለር ሲሆኑ ደግሞ በማስ ሲደረጉ ያደምቃሉ። ቆንጆ የሆነ ልብስ ነው። እንደዚህ የሚያምር ደግሞ ሰፋ ያለ ቆንጆ የሆነ ነጠላ አለው ማለት ነው። አርቦ አራት አርብ ነው። ይህን ልብስ በምትፈልጉት አይነት አሰራር ከወገብ በላይ ቆንጆ አድርገን ሰርተንላችሁ በ18 ሺህ ብር ብቻ ጥንቅቅ አድርገን እንሰራላችኋለን። ኦርደር አድርጉ። በቀጣይ ደግሞ እችኛዋን የምታምር ቆንጆ የሆነች የደረጃ ልብስ እናገኛለን። የደረጃ ልብሶችም አንዳንድ ልብሶች በጣም ውበት ያላቸው አሉት። በጣም ነው የሚያማምሩ። ይሄ ደግሞ አንዱ ነው። ውበት አለው ከምንለው ከሚመደበው አንዱ የሆነ ልብስ ነው። በጣም ያምራል። መደቡ መቶ ቁጥር ነው። ግን መቶ ቁጥሩ በብዙ አይነት ሻይን ተወስውሶ ነው ያለው እና ያዝ ነገር አድርጎታል። አዎ ይሄ ግሪን የምንለው ይሄ መቶ ቁጥር የምንለው አይነት አይደለም። በጣም ነው የሚያምረው። ቆንጆ የሆነ ልብስ ነው። በጣም የምታምር ከትልቅ ልብስ ቀጠን ብላ፣ ቀል ብጭ ብላ የተሰራች ቆንጆ የሆነች የደረጃ ልብስ ነች። ያው የደረጃ ልብሶች ደግሞ ሁለት አይነት አማራጭ አላቸው። አንደኛውን ደረጃ ለማይፈልጉ ከስተመሮቻችን አንደኛው ደረጃ ተቆርጦ እንደዚህ ሆኖ ሲሰራ ደግሞ የተለየ ውበት አለው። ሙሉ ለሙሉ ወጦ ሲሰራ ራሱን ችሎ ውበት አለው፣ ያምራል። ሁለቱም የየራሳቸው የሆነ ውበት አላቸው። መነኑ ምትት ያለው ሁለት አይን መነን ነው። ይህንም በማስም ከፈለጋችሁ በተነጣጠል የሚሆናችሁ ቆንጆ የሆነ ልብስ ነው። በምትፈልጉት አይነት አሰራር ቆንጆ አድርገን ሰርተንላችሁ በአስራ አራት ሺህ ብር ብቻ ጥንቅቅ አድርገን ሰርተን ባላችሁበት እናደርሳለን። በቀጣይ ችኛዋ ልብስ እናገኛለን። ችኛዋ ልብስ ደግሞ መደቧ ጥለቷ ጠበብ ብላ፣ ከለሯ ግን የከለር ኮምቢኔሽኗ ግን የምታምር ቆንጆ ነች ልብስ ነች። መደቧ ሰባ አራት በሻይን ተቀላቅሎ ነው። ከላይ ደግሞ ለስለስ ያለ ኦሬንጅ እሱም ተወሱሶ ነው እንዲሁ ሲታይ ኦሬንጅ ብቻ ይመስላል ኦሬንጅ ብቻ አይደለም አለው ውስ ውስ አለው ቆንጆ የሆነ ልብስ ነው እንዲሁ ሲታይም ዲዛይን አለው ግን ዲዛይኑ እንደዚህ የሚታይ አይነት ዲዛይን አይደለም ያለው ትንሽ ወደ አርትነት ያደላል ቆንጆ የሆነች ልብስ ነች በጣም ነው የምታምረው ተሰርታ ስትለበስ በሌላችሁ አይነት አሰራር ከወገብ በላይ ቆንጆ አድርገን እንሰራላችኋለን በምትፈልጉት አይነት አሰራር ቆንጆ አድርገን ሰርተንላችሁ በአስራ ስድስት ሺህ ብር ብቻ ጠንቀቅ አድርገን እንሰራላቸዋለን። ኦርደር አድርጉ። በቀጣይ ደግሞ አሁንም የምታምር ቆንጆ የሆነች የደረጃ ልብስ። አዎ አሁን ላይ ደግሞ በመሀል የደረጃ ልብሶች እየተረሱ ስለሆነ ተሰፋፊም ቀልቀል እያረግን አዎ፣ እናሳያቸው ብለን ነው። ይህም ከትልቅ ልብስ ሰፋ ካለ ልብስ ቅልብጭ ተደርጎ የተሰራ የተወሰደ ልብስ ነው። በጣም ነው የሚያምር። መሃሉ ዲዛይኑ እራሱን ችሎ በጣም ያምራል። ከዛ ደግሞ በመዝጊያ መልኩ ይሄ የበሬ ሽንጮቹ፣ ከዛ በደረጃ መልኩ ደግሞ እነዚህ መሆናቸው ልብሱን የሆነ ለየት ነገር አድርጎታል። በርገንዲ ነው በጣም ያምራል። ቆንጆ የሆነ ልብስ ነው። ስራው ደግሞ ሻርቆ የምንለው ስራ ስለሆነ ደግሞ ከለሩ ውጥት ብሏል። ሲታይ ቅልብጭ ያለ ልብስ አይደለም። ስታየው በጣም የሚያምር ቆንጆ የሆነ ልብስ ነው። መነን ጥራቱ ምንም ጥያቄ የሌለው ሁለት አይን መነን ነው የሸማኔው አርብ እቃም እንደምታዩት በደንብ ሰፋ ያለ ቆንጆ የሆነ ልብስ ነው። ነጠላዋ እንደዚህ መሀሏ ዲዛይኗ ቀልብ እጮና በቆንጆ ሁኔታ ወጣላታለች። በጣም ነው የሚያምረው። በምትፈልጉት አይነት አሰራር ቆንጆ አድርገን ሰርተንላችሁ በ13 ሺ ብር ብቻ ጥንቅቅ አድርገን እንሰራላችኋለን። ኦርደር አድርጉ። በቀጣይ ደግሞ እችኛ ልብስ እናገኛለን። እችኛ ልብስ ደግሞ ለየት ትላለች። አንዷ መደብ መደቡ ከታች ቀጠን ብላ ተሰርታ መነኑ ላይ ደግሞ በፈርጥ መልኩ በሻዶ መልኩ እች ፈርጥ ፈርጥ መሀል ላይ ያለችው ፈርጥ ነች። ወጣ ጠብ ጠብ ተደርጋ የተሰራቸው በጣም ታምራለች። ከዛ ድጋሚ ደግሞ አንድ ላይን ቀጠን ብላ ደግሞ ከዛ ድጋሚ ደግሞ እነዚህ ነገሮች ደግሞ በጣም ያምራሉ። አሁን ይህ ልብስ ቀለል ያለ ይመስላል፣ ግን ሸማኔም እጀዝ ያደርጋል ፈርጥ የሚባለው አይነት ልብስ ነው። በተለይ ደግሞ አሁን እዚህ ልብስ ላይ ፈርጥ በእነዚህ መልኩ ላይ ደግሞ ቢገባበት ቀለል ብሎ ቀለል ብሎ በጣም ነው የሚያምር። ስለሰራ ነውም ጭምር ነው ደግሞ በጣም ነው የሚያምር። ይሄ አሁን እዚህ ላይ ፈርጥ ቀለል ያሉ ፈርጦች ቢደረጉ ልብሱም አይከብድም። አሁን ጥልፍ ላይ ፈርጥ ልብስ እንደምናደርገው አይደለም። ሸማ ላይ ሲደረግ ውበቱ ደግሞ ከዛ ያልተናነሰ ውበት ነው ያለው። በጣም የሚያምር ቆንጆ የሆነ ልብስ ነው። የመነኑ ጥራት ራሱ ያስታውቃል ሲታይ በደንብ። የምትት ያለ መነን ነው በጣም ያምራል። በምትፈልጉት አይነት አሰራር ከወገብ በላይ ጥንቅቅ አድርገን ሰርተንላችሁ በ16 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ኦርደር አድርጉ። በቀጣይ ደግሞ የምታምር ቆንጆ የሆነች ጠበብ ብላ ግን በጣም ውበት ያላት ቆንጆ የሆነች ልብስ ነች። መደቧ የተወሰወሰ ነው፣ ደስ ይላል። ግሪን ነው ግን ነጭ ሳባ አብሮ ተወርውሮ ተወስውሷልና፣ ስታየው ስታዩ ከለሩ ወጥ ከለር አይመስልም። ሲታይ ስርክርክ ያለ ነገር አለው፣ በጣም ነው የሚያምር። ምናልባት ቪዲዮ ላይ መውጣት የሚችል ከሆነ ቆንጆ የሆነ መደብ አለው፣ በጣም ነው የሚያምር ከላይ ዲዛይኖቹም። የሚያምር ቆንጆ የሆነ ልብስ ነው። ወጣ ብዝት ያለ ከለር የለውም፣ ግን የከለር ኮምቢኔሽኑ ያምራል። ቆንጆ የሆነ ልብስ ነው። መጠነኛ የሆነች ጥለት ነች። ያው መጠነኛ ጥለት ለምትፈልጉ ከስተመሮቻችን የሚሆናችሁ ቆንጆ የሆነ ልብስ ነው። የመነን ጥራት ምንም ጥያቄ የሌለው ምትት ያለው ሁለት አይን መነን ነው ያስታውቃል። ቆንጆ የሆነ ልብስ ነው የሚያምር ደግሞ እንደዚህ ቆንጆ የሆነ ነጠላ አለው። በጣም ነው የሚያምር ይህ ልብስ እንግዲህ ከወገብ በላይ በሌላችሁ አይነት አሰራር ጥንቅቅ አድርገን ሰርተንላችሁ በአስራ አምስት ሺህ ብር ብቻ ባላችሁበት እናደርሳለን። ኦርደር አድርጉ። በመቀጠል ደግሞ እችኛዋን ልብስ እናገኛለን። ቆንጆ የሆነች ልብስ ነች፣ የምታምር የደረጃ ልብስ ነች። እነዚህ ልብሶች ቴዲ የደረጃ ልብስ አብዛኞቹ እንዳልኩ በተደጋጋሚ ከትልቅ ጥበብ ነው የሚወሰዱ እና እንደሱ ሲሆን ደግሞ ለየት ያሉ ዲዛይንም አላቸው። አዲስ ዲዛይንም ይመስላሉ ከትልቅ ልብስ ስለሆነ የሚወሰዱት ቆንጆ የሆኑ ልብሶች ናቸው። በጣም ነው የሚያምር። ይህም መደቡ ግሪን ነው ከላይ ዲዛይኑም ወጣ ብሏል በግሪን ከዛ ሌመን ከለር እና ለስለስ ያለ ፒች ከለርም አለው። ቆንጆ የሆነ ልብስ ነው። ደረጃው ደግሞ ሲታጠፍ ውበቱን እኛ እናውቀዋለን። ያው ከስተመሮቻችን እንዲያዩት በሚለው ነው። እንደዚህ ደግሞ ሲታይ ቆንጆ የሆነ ውበት አለው ማለት ነው። በጣም ያምራል። ነጠላው እንደዚህ በቆንጆ ሁኔታ ቅልብጭ ብሎ ወጥቶለታል። የመሃሉ ዲዛይን ጠበብ ብሎ ቆንጆ ሆኖ ወጥቶለታል ማለት ነው። ከወገብ በላይ ቆንጆ አድርገን ሰርተንላችሁ በአስራ አራት ሺህ ብር ብቻ ጥንቅቅ አድርገን ሰርተን ባላችሁበት እናደርሳለን። ኦርደር አድርጉ። በቀጣይ ደግሞ ይህን የሚያምር ቆንጆ የሆነ ግሪ ልብስ እናገኛለን። በጣም ነው የሚያምር። በጣም ተወዳጅ የሆነ ልብስ ነው። በተደጋጋሚ ሰርተነዋል። በድጋሚ በከስተመር ምርጫ መሰረት የመጣ ቆንጆ የሆነ ልብስ ስለሆነ ላላዩ ከስተመሮቻችን እንዲያዩ በማለት ያቀረብ ነው። ቆንጆ የሆነ ልብስ ነው። በጣም ነው የሚያምር። ግሪን ልብስ ነው። ግሪኑ ያጠቃል። በቃ መደቡ ይሄ ነው የምትለው አይደለም፣ ግሪኑ ነው። ከዲዛይኑ ከመደቡም ከዲዛይኑ የሚወጣ ግሪኑ ልብስ ስለሆነ በጣም ነው የሚያምር። በተለይ ደግሞ እንደዚህ ይሄ በሪጋሪጋ መልኩ እንትን ዲዛይኑ መግባቱ ራሱ የፈርጥ ልብስ ነው የሚመስለው። ቆንጆ የሆነ ልብስ ነው። ይሄ ልብስ እንግዲህ መጩ ገና ስለሆነ ለገና የሚሆናቸው ቆንጆ የሆነ ልብስ ነው። በተለይ እነዚህ ነገሮቹ በጣም ያምራሉ። ከልብሱ ደግሞ በጣም የተለየ ውበት ያለው ይሄ ሻዶ መነኑ ላይ የወጣው በሻዶ መልኩ የገቡት እነዚህ ልብሶች ናቸው። በጣም ነው የሚያምሩት። ቆንጆ የሆነ ልብስ ነው ሲሰራ በተለይ ደግሞ በጣም ያምራል። ይህ ልብስ እንግዲህ ተሰርቶ ማየት ለሚፈልጉ ከስተመሮቻችን በውስጥ መስመር ያናግሩን ፎቶ የተሰራ ስላለው እንልክላችኋለን። ቆንጆ የሆነ ደግሞ እንደዚህ የሚያምር ነጠላለው በደንብ ዲዛይኑ ምኑም ሳይጓደል ቆንጆ ሆኖ ወጥቶለታል ማለት ነው። በጣም የሚያምር ቆንጆ የሆነ ልብስ ነው። ይህ ልብስ በምትፈልጉት አይነት አሰራር ከውገበ ላይ ጥንቅቅ አድርገን ሰርተንላችሁ በ18 ሽብር ብቻ ቆንጆ አድርገን እንሰራላችኋለን። ኦርደር አድርጉ። የወደዳችሁት ልብስ ካለ ኦርደር ለማድረግ ምንም አታቅማሙ፣ ሀሳብ እንዳይገባችሁ ማለት ነው። የወደዳችሁትን ብታዙ እዚህ የሚያቀርቡት ሰዎች ጥንቅቅ አድርገው ሰርተው አለም ያደርሳሉ። ሲያደርሱ የነበሩ ልምድ ያላቸው ሰዎች ናቸው። ሀሳብ አስተያየት ቅሬታ ችግር ከገጠማችሁ ደግሞ በስልኬ ብትደውሉልኝ እኔ እንደናንተ ሁኜ እዚሁ ያለውን ጉዳይ እጨርስላችኋለሁ ማለት ነው። ልባችሁ ሙልት ብሎ እዘዙና ልበሱ፣ አጊጡ። ይህንን ቻናል ለመጀመሪያ ጊዜ እያያችሁት ከሆነ እኛን አይታችሁን የማታውቁ ከሆነ ለቻናሉ አዲስ ከሆናችሁ እኔ ቴዲ መባች እባላለሁ። የዚ ፕሮግራም አዘጋጅና አቅራቢ ነኝ። ሰብስክራይብ አድርጋችሁ ቤተሰብ ብትሆኑ ደግሞ የተመረጡ ነገሮችን ታያላችሁ ማለት ነው። እጅጋር እናመሰግናለን። ሳምንት እንመለሳለን።